ከባለቤትሽ ጋር እንዴት ነበር የተዋወቃችሁት? እሱንም አስተዋውቂ ታዋቂ ስለሆነ። ታዋቂ ነው። ከአንቺና ከባለቤትሽ ወደ ኪነጥበቡ ዓለም ቀድሞ የተቀላቀለው ማን ነው? እሱ ነው። እኔ ትምህርት ቤት ሆኜ እሱ ዘፈን አውጥቷል፣ አታላይ ነች ሚለውን። እንደዛ ነው የተዋወቅ ነው። ትንሽ እሱ ራሱ ፊልም ይመስል ነገር አለው እንግዲህ። ሼፉ ፊልም ላይ ነው ያየ እና ፊልም ላይ አይቶ ብዙ ጊዜ ሰው ሊወድ አይችልም፣ እንደኔ እምነት። ለምን ፊልሙን ብቻ ነው ያየው። ስሳ አይደለም፣ ፊልሙ ሲመረቅ ምርቃቱ ላይ ተጋብዞ ፊልሙን አየ። እንደሰማሁት ከሆነ ጓደኞቹ እንደነገሩኝ፣ አብረውት የነበሩት እች ልጅ ነው ማገባት አላ አሉ። በጣም እድለኛ ነው እንደዚህ ብለው። ከተሳካለት ትዳር የሚሰጠው እግዚአብሔር ነው። እግዚአብሔር ይመስገን ግን ነገሮችን መገጣጠማቸው ያስገኛል። ይገርመኛል ለራሴ የሆነ ነገር እኮ አለ ማለት ነው። የገባው ነገር አለ። አዎ ካራክተር ናት ብዬ ስለማስብ ነው። እኔ ደግሞ የሚደንቀኝ እኔ አይደለሁም እዛ ጋር ያለሁት እና እንዴት ገመተ ምን አይነት ፐርሰናሊቲ ይኖራታል ብሎ ምናምን ብዬ ይገርመኛል ለራሴ እና እዛ ላይ አይቶኝ ነው የፈለገው ከዛ ከስንት ጊዜ በኋላ መሰለሽ፣ ምናልባት ሁለት ዓመት ሆኖታል ወይ አንድ ዓመት ከምናምን ድረስ ሊያገኘኝ አልቻለም። ይፈለገች ነበር፣ ይህች ልጅ የሚያውቃት ሰው የለም ማለት ነው ምናምን ይላል። እኔ ደግሞ የሚገርምሽ ብዙም ጎበዝ አይደለሁም መሰለኝ፣ ይሄ ማህበራዊ ሕይወት ላይ ሰዎች ጋር ምናምን አልገኝም መሰለኝ፣ ሊያገኘኝ አልቻለም እና ከዛ የሆነ ጊዜ ቴዲም ሲ እንደነገርኩሽ ያ ማሂ ፕሮሞሽን አብሮኝ ይሰራ የነበረ በቃ ወንድሜ በዩ እሱ እቺ ልጅ የሚያቃጠፋ ምናምን ሲልክ እንደ አጋጣሚ አብሮት ነበርና ማንን ነው ምናምን ብሎ ያየኛል። ፎቶዬን ማለት እንደ ቃል የኔ ምናምን ነገር አለው የኔ ማለቱ ናአንተባባል እስ በቃ የሆነ ታናሸቱ ነው የምመስለው እና ታቃታለሃለው እንደ በጣም ነው ማቃት ከልጅነቷ ጀምሮ አብራኝ ነው እኮ ያደገችው ምናምን ምናምን አለው። ትክክለኛ ሰው አገኝ አላምንህም አለው። ከዛ ስልክ ደወለልኝ ቴዲ። ከዛ ኬቢን ታውቂዋለሽ አታላይና ተዘፋኝ ና እንደዚህ ብሎ ነገረኝ። እንደ በጣም ብንጅ ማቀም ነ አድናቂ ነኝ በልልኝ አልኩት። ይሄ ለመቀለድ ልነእና እኔ ደግሞ እኛ ትምህርት ቤት እንደተማረ አውቅ ነበር ፍሬት ነው የተማረው። እሱም አጋጣሚ እኔ የተማርኩበት ትምህርት ቤት እና ሰማ ነበረ። እዚህ እኮ ነው የተማረው፣ እንደዚህ አስተማሪዎቻችን ሲያወሩ ምናም እንደዚህ ሰማ አለኝ። ብቻ እና ይወድሻል፣ ሰላም ሊልሽ ይፈልጋል፣ አድናቂሽ ነው ምናምን ብሎ ያው ቀለደ እና አገናኘን በስልክ ከዛ በጣም ጎበዝነች እንደዚህ ምናምን አለኝ። ቴንኪው አንተም በጣም ነው ማደንቀ ምናምን ብዬ በቃ ጀስት ማንኛውም ሰው ሊያደንቅ ሲደውል እንደምታናግሪው ተነጋገርን፣ ተዘጋው ማለት ነው። ከዛ አገናኘኝ ይለዋል እኔ ደግሞ በወቅቱ ብዙም እንደዚህ አይነት ጉዳይ ላይ የለሁም፣ በቃ ምልሽ ስራ ላይ መሮጥ የምፈልግበት እንደዚ አይነት ኢንተረስት የሌለኝ ሰዓት ነበረ ጭራሽ። እና የሆነ ቀን የት ነሽ ላገኘሽ ፈልጌ ምናምን ነገር አለኝ ቴዲ። ከዛ ጎተናነኝ አይቀርምም ኮንዶምኒም ነበርኩኝ ከሆነ ስቱዲዮ እየወጣው። ከዛ ወዴት ሄድሽ ምን እያደረግሽ ነው ምናምን ሲለኝ ሜክሲኮ የሄድኩኝ ነው ሆነ ቀጠሮ አለኝ እንደዚህ ያልኩት ልሸኝሻለኝ። ከዛ እሺ ደስ ይለኛል። የት ነህ እንዴት? ስለ እዛ ጎተራ ነኝ አለኝ። አደለሁም እኮ ጎተራ። ቦሌ ናቸው እየበረሩ መጥ ከዛ ፒክ አደረጉኝ። አብረው ነበሩ አብረው ነበሩ፣ ያው ሆን ተብሎ የተዘጋጀ ድራማ እና ዛቀባ ካልተያየን የዛ ቀን ሰላም ተባባልን። ሜክሲኮ ቀጠሮ ነበረኝ እዛ ሄድኩኝ እና የቀጠርኳት ልጅ እስክትመጣ ድረስ አብረን ለማኪያት አንጠጣም አሉኝ። እሺ ብዬ ቁጭ አልኩኝ። ዋቢሸበሌ ነበረ። ቁጭ ብለን በቃ ዝም ይላል ምናምን አንዳንድ የማነበው ነገር አለ እና በጣም ሳቂ መጣ። ምን ሆኖናልሽ? እና የቀጠር ኳት ልጅ መጣችው ምናምን ስንባ ምን ልታጣብስ ነው እንዴ ምናምን ብዬ ሳኩበት ቴዲን ማለት ነው። ከዛ አንቺ ወረኛ ምናምን ብለን ስቆ ዝም አለ ማለት ነው። ከዛ ስልክ የተሰጠው ከዛ በኋላ መደወል ጀመረ። ኬቢ ያው ሰላም ነው እንዴት ነሽ? ብዙም እንደዚህ ወሬ የሚሆንለት ሰው አይደለም። አይናፋር ነው የሚባል እንደዚህ አይነት ሰው። እኔ ደግሞ ስለገባኝ ሁኔታው ብዙ ድ መስጠት አልፈለግኩም። እዘጋበታለሁ፣ ወሬዎቹን አቋርጥበታለሁ ቶሎ ደህና ነሽ ደህና ነኝ ነው መልሱ። በቃ አጭር አጭር መልስና ስልችት አደረኩት። በቃ እንደወደደች ገባሽ ገብቶኛል። ቴዲም እንደዛ ስላውኮ ሲስቅ ገብቶኛል። ያው ሙከራው ምን እንደሆነ

ከዛ ሲደውልልኝ መሄድ አልፈለግኩም፣ በቃ እና ተቀጣጥረናል በሰዓቱ ማኪያቶ ልንጠጣ ነበር ምናምን ሲል፣ አይገርምም። አሁን ጠጣው ግን አልኩት። ምን አይነት ገገማንደሆን ኳስቢ እንደ በቃ ሌላ ነገር ጠጣልና ሲለኝ፣ ወይ ሌላ ጊዜ ምናምን ብዬ በቃ እንትን አደረኩበት። ምስግን ደበረው ረጅም ጊዜ ነበር ሲደውል የነበረው ምናምን እና በቃ ዘጋኝ፣ ጠፋ። ተስፋ ቆረጠ መሰለኝ ይሄ ነገር ሚሆን አደለም ብሎ የሚገርምሽ ሲጠፋ አይናፍቀኝም ለምን በቃ ሁልጊዜ ይደውላል። የሆነ ሰዓት እንደሚደውል እርግጠኛ ነኝ። አለመደወል ሲጀምር እንዴ፣ ለምን አይደውልም የሚለው ነገር፣ ግን ደግሞ ምን ብዬ እደውላለሁ? ፍሬንድ እንዳትዩ እንደዛ አይደለም። በቃ ዝም ብዬ መደወል ማየውን ነገር ነው። ከዛ ደበረኝ ምናምን። አንድ ጓደኛዬ አዜብ ትባላለች ቤተክርስቲያን ተገናኝተን ተ ነው አጋጣሚና እያወራን እንደዚህ እንደዚህ እየደወለልኝ እኮ እንደዚህ እንደዚህ። ከዛ እኔ ዝም አልኩት እንደዚህ ምናምን ብዬ ነገርኳት። ማለት አንቺ እድልሽ ምን ታውቂያለሽ ምናምን ለምን እንደዚህ ታበላሻለሽ? ማለት ለህይወትሽ የሚሆን ሰው ሊሆን ይችላል ምናምን አይነት ነገሮች ነገረችኝ። መጀመሪያም ተሰምቶኛል፣ ግን ሚያግዘኝ ሰው ፈልጌ ነበረ ደዊ ለት አለችኝ አልደውልም አልኩኝ በቃ እፍረት ያዘኝ ምናምን ከዛ ተሳስቼ ነው ብለች ደውዪ ወይ ይሄ ምን የታወቀ ነው እንዳልሆነ ለመኝከርከዛ ቃል ገባልሻለሁ ከደወለ ግን በስነ ስርዓት አናግረዋለሁ አልኳት ያው ለሷ ብዬ ነው እያታለች ከዛ አጋጣሚ እሱም ከቴድ ጋር ይገናኛል የዛ ቀን የሚገርምሽ ገጠመኙ ይገርመኛል ነው እንዴት ነው የተደዋወላችሁ? ነው ምናምን ይለዋል። ኧረ ልጅ ላት በፍጹም በቃ። ከዛ ግድ የለህም ደውልላት፣ ዝም ብላ ነው ስታካብድ ይሆናል ምናምን ነገር አለ። እሱ በደንብ ባህሪ ለባህሪ እንተዋወቃለና ከዛ ተሰማታለ እንዴት እንደምታወራኝ ምናምን ይለዋል። አሁን ደውልናል፣ ከዚህ በኋላ ካስቸገረች ትተዋታለህ አለው ማለት ነው። እንደ አጋጣሚ ሲደውል በቃ ደነግሳለብለሽ ከዛ ጓደኞቼ ጋር ነበር የሆነ ስቱዲዮ ተሰብስበን ሁልጊዜ ሲደውል ኖርማል ነኝ ምንም አይመስለኝ። ምናምን ደወለ ምናምን አልኳቸው። ምንድነው ታዲያ ምናምን ነገር አለ። ምክንያቱም ምን የሚገርም ነገር ው ከዛ እንደሚሾፍብኝ ሳ ቀስ ብዬ ወደ ውጭ ወጥቼ በስነስርአት ፀወይና አናገርኩት። በቃ ከዛ ጊዜ በኋላ ሻይ በሎሚዋም ተጠጣጣ አልፈልግም፣ ሌላ ነገር አልኩኝ። ለምን የሆነ ትንታ እንዲኖረ ይፈለኩኝም፣ ሻይ በሎሚ ነው የምጠጣው። የመጀመሪያ ቀን እንደው የመጀመሪያው የትውውቅ ሂደት ወይ ደግሞ የፍቅር መነሻችሁ ጉዟችሁ ምን ይመስል እንደነበረ ትንሽ ንጫወት